ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራ ወይንቻ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው ቤተሰብ። እኔ በጊዜ መለቀቁን አላየሁም፣ ላይፍ ላይ ነበርኩ። አሁን ራሱ በሌላ በአሮጌ ስልክ ነው ወደ እናንተ እንደሆነ ነገር ብይል፣ በቃ ጭንቀቴን ወደ እናንተ ላስተላልፍ ብይን የመጣሁት ነገር፣ በሰፊውና በጥሩ ብስራት እንመጣለን ብዬ አስባለሁ ወይ እኔና እናትኔ እናቷ እናቷ በቃ የእናቷ ጭንቀት ነው የታየኝና ሩታ እንግዲህ እንደምታዩት ምጧ መቷል። ማምላክ ወላዲት አምላክ ቅዱስ ሩፋኤል ይቅረብሽ በቃ ማለት በሃይማኖቴ ነው እኔ ልጸል የሚችለው እና ቅዱስ ሩፋኤል እሱ ይፍታሽ። ነገ ትልቅ በቃ ትልቅ ነገርና ደስታን እመኝልሻለሁ የኔ እህት ማለት ነው። የምር እኔ ጨነቀኝ። እናንተ በጣም ከባድ እኮ ነው ጭንቅ ምጥ እኮ ማለት ያው በቃ እንዴት ነው ሞቶ እንደመነሳት ነው። በቃ ጭንቅ ምጥ ማለት ነው ሁለተኛ መወለድ ማለት ነው እና በተለይ እንደዚህ ያልወለዱ ሰዎች ጭንቅን አዩ ይባላል። እና እኔ ከዚህ በፊት አንድ ጎረቤት ወልዳ ሶስት ቀን ያመጣችው እና ከእሷ ኩል አማጥኩ በቃ ረሱ። አላገባችም አልወለደችም ትውጣ ይባላል ከሐኪም ቤት ማለት ነው። እና እኔ ጭንቅ በቃ አልችልም። የሩፋይል ጸበል ስግታት፣ ስግታት፣ ስግታት ያደርን አንድ ቀን ሙሉ ማለት ነው። አልቻልኩም። እና የው እናትም ተጨንቃለች። ይምር እኔ ቃል ልኝም፣ በእናታችሁ እንደው በእናታችሁ በያላችሁበት በጸሎት አስቧት። እና አይዞሽ ነገ በጥሩ ብስራት እንደዋደራችሁን በፎቶን ቢሆን ጠዋት የደረሳችሁበትን ብታሳውቁ እንደስ ይለኛል። ድ ቤተሰቦቼ መልካሙን ያሰማ ነው። ደናደሩልኝ። መልካም ጊዜ። ቻውቻው